ሰላም እንደምንቆያቸው ውድ የግዜር ቤተሰቦች ዛሬ ደግሞ የአባታችን ዜና ገድላቸውን ታሪክ ከክፍል አንድ የቀጠለ ክፍል ሁለቱን እንመለከታለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ እንደዚህ ያሉ መንፈሳዊ የቅዱሳን ታሪክ የምታገኙ ይሆናል። ይህንን ቪዲዮ ደግሞ ብዙዎች ጋር ደርሶ እንማማርበት ዘንድ ላይክ እያደረጋችሁ ጀምሩ። ከዚህ በኋላ ለአባታችን ጌታችን ተገልጦ ብዙ ምስጥራትን ከነገራቸው በኋላ ወደ አረማውያን ሀገር ሄደው እንዲያስተምሩና የሚደርስባቸውን መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመው ወደማያውቁት አረብ ሀገራት ሄዱ። የአረብም ንጉስ ብዙ ሠራዊት አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖት ውስጥ አድረው የነበሩ አጋንንትም አባታችንን ባየው ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረብም ንጉስ፣ አንተ ፀጉር ልብሱ ምንድነ ሰው ነህን? አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የኢየሱስ ክርስቶስ ባሪያ አሉት። ንጉሱ መልሶ በዚያ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎ እኔ በርሱ አምናለሁ፣ አላፍርም። ስለኔ የተሰቀለውን በሰው ፊት አምነዋለሁ። ስለኔ ብቻ አይደለም፣ ንጉስ ሆይ፣ ስለ አንተና ካንተ ጋር ስላሉት ነው እንጂ በእርሱ መኑ የዘላለም ሕይወትን ታገኙ ዘንድ አላችሁ አሉት። ንጉሱም ይህንን በሰማ ጊዜ በጣም ተቆጥቶ ሠራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። እቶን እሳትም ካነደዱ በኋላ በሉ ይህን የኢየሱስ ክርስቶስ ነኝ የሚለውን ጸጉር ለባሹን አንስታችሁ ከእሳት ውስጥ ጨምሩት አሏቸው። አባታችንም ንጉሱና መኳንንቱ ሰራዊት ሁሉ እያዩቸው በቶን እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሱም ሰራዊት ይህንም ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሱም ሰባ ሰባት ታዛዦቹን በማዘዝ አምነናል ያሉትን ሰዎች ራስ ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም አርባ እልፍ ነበር። ንጉሱም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያውኑ ጽኑ የመብረቅ የነጎድጓድ ነውጽ ውስታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሱና ሠራዊቶቹን ሁሉ አጠፋቸው። የሞቱትም ሰዎች ቁጥራቸው አራት መቶ ሺህ ሆነ። አንድ ስንኳን ሳይቀር ሁሉም አለቁ። አባታችን በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ ነፍሶቻቸውን መልአክ ተጽልመት ወደ ገሃነም ሲያወርዷቸው ተመልክተዋልና ተመልክቷልና። በዚህ ጊዜ አባታችን ጌታችንን እነዚህን ሰዎች ማርልኝ ያሉት፣ ዳግመኛ ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያውኑ ካጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሴጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደል ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግሩ ላቁምህ ወይስ በራስ ላቁምህ ትወዳለህ አላቸው። አባታችን ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቁም አሉት። መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ ሰላሳ ዓመት ተዘቅዝቀው ሲጸልዩ ኖሩ። አላቸው ሁሉ ፈሶ አለቀ፣ አንጀታቸውም ፈሰሰ፣ እንደ እንጨት ቅርፊት ሆኑ። ከሰላሳ ዓመት በኋላ ጌታችን ሰባቱ ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና ሶስት ጊዜ በስማቸው ጠርቶ እነዚያን ከሃዲዎች ምሬልሃለሁ አለው አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ልብሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬላ አለው ካልከኝና ከማርክልኝስ ልብሳቸውን ከስጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድ ይሁንልህ፣ እኔ ሙታንን ልታስነሳ ስልጣን የሰጠው አይደለምን? አሁን ወደ ሞቱ ሰዎች ሂድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱ ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑም ወዲያውኑ አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያኖች ያደረጓቸው። ከዚያ በኋላ አባታችን ከነሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛ አባታችን እነዚህን ሰዎች ይጎበኟቸው ዘንድ ወደ አረብ ሀገር ሄዱ። እነዚያም ከሞት አስነስተው ክርስቲያን ያደረጓቸው ሰዎች ሃይማኖታቸውንና ጥምቀታቸውን አጽንተው ቤተክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመለሱ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በአምስት መቶ ስልሳ ሁለት ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በለተ እሁድ አርፈዋል። መላእክትም በአክናፈሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል። የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ የገድል ዜናቸው፣ ታሪካቸው ከብዙ በጥቂቱ ክፍል ሁለት ተፈጸመ። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የጻድቁ በረከት አይለን። ውድ ተመልካቾቼ በሌላ የቅዱሳን ታሪክ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸርቆዩ